ህዝብ አልወደዶትም ጠልቶት፣ አልንገሮት ይመለሱ። አነ እነሱ ከአንተ በላይ የሚሉ ሰዎች ውሸታቸው ነው። የለም ያ የነበረው መጀመሪያ የለም። እኔም ሳሙኤል ብየወት ነበረ። ያን ጊዜ ትክክል ነበር። አሁን ግን ትክክል አልነበርኩም? አደለሁም የቀን ነው ገላችሁ የምትጨርሱት። ይኸው ሰባት ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ ሰባት አመት እኮ ያለማቋረጥ ገደላችሁ እኮ 366 ቀን በመግደል ላይ ኮና ያላችሁ እስቲ ምን አተረፋችሁ ንገሩኛ ያተረፋችሁትን ከዚህ ተመለሱና ወደ ልባቸው ወደ ውስጣቸው ሄዱ ቆሙና አስቡ ዶክተር አብይ ምን ምን እያደረጉ ነው ቆይ ምን እንያረጉ በሞቢ ያስደስተውታል ይሄ ነገር ደስ ይለዋል ይሄቶች ተቆራርጦ መሞት ያስደስተውታል የህፃናት ተበጣጥሶ መሞት ያስደስተውታል የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔ ያዘኝ ያሉት፣ ያ ነገር ያስደስተውታል። እርግጠኛ ነዎት ያንን ነገር ቃልዎትን ለመቀበል ያስደስተውታል። የእነዚህ ህጻናት ሞት እንደዚያ ያስደስተውታል። ደስ ይለውታል። እሱ ያረካውታል። የሰው ልጆች እዚያ ላይ አልጋ አልጋ ሆኖ ያውታል ያሉ እሱ ያያም እየከሰስኩ ታዲያ እስኪ ይዩት፣ እውነቱን ይዩት። አይነግሮትም። አብረውት ያሉት ውሸታቸውን ነው። ህዝብ አልወደዶትም፣ ጠልቶዎት፣ አልንገሮት። ይመለሱ። አነ እነሱና ከአንተ በላይ የሚልዎት ሰዎች ውሸታቸውን ነው። የለም ያ የነበረው መጀመሪያ፣ የለም። እኔም ሳሙኤል ብየዎት ነበረ። ያን ጊዜ ትክክል ነበርኩ፣ አሁን ግን ትክክል አልነበርኩም፣ አደለሁም። ያን ጊዜ ትክክል ነበርኩ፣ አሁን ትክክል አደለሁም። አሁን አልለዎትም። አሁን ሌላ ስም ነው የምሰጥዎት። ያንን ስም አሁን አልጠራውም። ይመለሱ እንደው ብዬ ስለዚህ፣ ኢትዮጵያውያን ወገኖቼ ኢትዮጵያ መውጣቱ አይቀርም ነው ምላችሁ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍቷ መውጣቱ አይቀርም አይቀርም። ቆይ ስንት ቀን ነው ልጠይቃችሁ፣ ስንት ቀን ነው ገላችሁ የምትጨርሱት? ይሄው ሰባት ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ ሰባት ዓመት እኮ ያለማቋረጥ ገደላችሁ እኮ፣ 366 ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ ንገሩኛ። ያተረፋችሁትን ከዚህ ተመለሱና ወደ ልባችሁ ወደ ውስጣችሁ